ሰላም ጤና ይስጥልን፣ ክቡራን የዩትብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አንድ ቤተሰብ ለአንድ መቶ ዓመታት በጀርመን የቆዩ ቅርሶችን ለኢትዮጵያ መለሰ። ከአንድ መቶ ዓመታት በላይ በአንድ ጀርመናዊ ቤተሰብ ተይዘው የነበሩ አስራ ሁለት የኢትዮጵያ ታሪካዊ ቅርሶች በይፋ ወደ ሀገራቸው እንዲመለሱ ተደረገ። አሁን በአዲስ አበባ ዩኒቨርሲቲ ለኢትዮጵያ ጥናት ተቋም የተሰጡት እነዚህ ቅርሶች በመጀመሪያ ሰብስበው በባለቤትነት ይዘዋቸው የነበሩት በ1920ዎቹ በኢትዮጵያ የጀርመን መንግስት መልዕክተኛ የነበሩት ፍራንዝ ዌይስ እና በባለቤታቸው ሄድዊግ ነበሩ። የተመለሱ የቅርስ ስብስቦች ዘውዶች፣ ጋሻዎችና ስዕሎች የተካተቱባቸው ሲሆኑ፣ ለኢትዮጵያ ባህላዊና ታሪካዊ ጠቀሜታ ያላቸው ናቸው። ቅርሶቹ አሁንም ድረስ በኢትዮጵያና በጀርመን መካከል ያለውን የወዳጅነት የሚያሳዩ ምልክቶች ሆነው አሁንም ይቀጥላሉ ሲሉ በኢትዮጵያ የጀርመን መልዕክተኛ የሆኑት ፈርዲናንድ ቮን ዌይህ ተናግረዋል። እነዚህ ቅርሶች ለኢትዮጵያ የመለሱት አባታቸው በኢትዮጵያ የጀርመን ዲፕሎማት በነበሩበት ጊዜ የተወለዱት ፕሮፌሰር ራሞን ዌይስ ናቸው። ቅርሶቹ የቱሪዝም ሚኒስትሯ ሰላማዊት ካሳ በታደሙበት ስነ ስርዓት ላይ በአዲስ አበባ ዩኒቨርሲቲ ለኢትዮጵያ ጥናት ነው የተሰጡት። ፕሮፌሰር ራሞን ቤተሰቦቻቸው እነዚህ ቅርሶችን ወደ ኢትዮጵያ እንዲመልሱ የፈለገው ውበታቸው ለህዝብ ለማሳየትና ከአባቴ ሕይወት ጋር ያላቸውን የባህልና የታሪክ ቁርኝነት ለመጠበቅ ነው ብለዋል። የተመለሱ ቅርሶች በስጦታ የተገኙ ወይም የተገዙ መሆናቸውንም ቤተሰቡ አሳውቋል። የቱሪዝም ሚኒስትሯ ቅርሶችን የመለሰው ቤተሰብ ቅርሶችን በጥንቃቄ ጠብቆ በማቆየት ለመጡበት ሀገር መልሰው በመስጠት ለኢትዮጵያ ያለውን ፍቅር አሳይቷል በማለት አድናቆታቸውን ገልጸውላቸዋል። የቅርሶች መመለስ የኢትዮጵያን ባህላዊ ቅርሶች ከመጠበቅን አንጻር ወሳኝ ምዕራፍ በማለት ቅርሶችን በቅርቡ ለምርምርና ለትምህርታዊ ጥናት ለህዝብ ክፍት እንደሚሆኑም ሚኒስትሯ አመልክተዋል። በተጨማሪም በዓለም ዙሪያ በሚገኙ ግለሰቦች እና ተቋማት እጅ ውስጥ የሚገኙ ጥንታዊ ቅርሶች ወደ ኢትዮጵያ ለማስመለስ የሚደረገው ጥረት ይቀጥላል ሲሉም ሰላማዊት ካሳ ተናግረዋል። በቀኝ ግዛት ዘመን በሺዎች የሚቆጠሩ ባህላዊና ታሪካዊ ቅርሶች ከአፍሪካ ሀገራት ተዘርፈው ተወስደዋል። ከቅርብ ዓመታት ወዲህ የተዘረፉባቸው ቅርሶች እንዲመለሱላቸው ጥሪ ያቀረቡ ካሉ ሀገራት መካከል የተወሰኑት የተሳካላቸው ሲሆን፣ አንዳንድ ቅርሶችን በውስጥ ብቻ ለማግኘት የቻሉም አሉ። ጨለማውን የቀኝ ግዛት ታሪክ ለመካስ በሚል በአውሮፓውያኑ 2022 ጀርመን ከነሐሴ